ተነግረና ከዚህ በኋላ ተነጋግራችሁ ራሳችሁ መፈቱትን ነገር ፍጹም ኸይር ኢንሻአላህ። በቃ እኔም መውጣት አለብን፣ መውጣበት ቦታ አለ። አሁን ኢንሻአላህ ዛሩ ቀጥል፣ እንደዚህ ይሁን ወይ አካውንት። እሺ ኢብራሂም ቀጥል። ኢብራሂም አለ ሰላም አለይኩም፣ ምን አላችሁ? አልሐምዱሊላህ ሰላም ነው። አልሐምዱሊላህ አለን። ማን አለ? ሰው አለ ሚያወራ? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ጠይቁ፣ ጥያቄ አላችሁ? ያቄው ተበድሬ የነበረና ይሄ ብር መጠኑ ጠፋብኝ። የዛሬ ወደ ስምንት አመት አካባቢ ነበረ፣ ዱባይ ላይ ያበድረችኝ ያበድረችኝ ኢትዮጵያ ስገባ እንደምሰጣት ነበረ የተነጋገር ነው ማለት ነው። ኢትዮጵያ ካመጣው በኋላ እኔ አዘንገጠመኝ ነው አሳት ሰላም። አሁን የፈትዋ ጥያቄ አልመለስም ሱ ሌላ የሚያወራ ሰው ካለ ከሱ ጋር እቀጥላለሁ። አስወጣት ስወጣት በእናታችሁ ደግሞ አይባልም። እሺ ቆንጆ ትዬ እንዝዝር ጥያቄ አላችሁ። ነበር ነው ያለ ቃል ነው። ቁራን እኮ ጨርስ፣ በቃ ይሄ ነው ጥያቄ ነው እናንተ የምታምኑት እንደዚህ ነው። በጣም ጥሩ። ስለዚህ አንድ ጥያቄ ነው ያለ። ጥሩ ቁርአን አላህ ስብሐነሁ ወተዓላ በሱረቱ ተውባ ምራፍ ስድስት ላይ ሐታ የስምዐ ከላም አላሂ በማለት የአላህን ቃል እስከሚሰማ ድረስ በማለት የአላህ ቃል መሆኑን በግልጽ ተናግሯል። አለቀ። እሺ፣ ሌላ ጥያቄ ያለው ሰው አለ? ግን ቁርአኑ ደግሞ እንደዚህ ይላል። ለምሳሌ በሱራ 69 ቁጥር 40 ላይ እርሱ ቁርአን የመልክተኛው ቃልን ይላል። በሱራ 81 ቁጥር 19 ላይ እንደዚህ ይሄንን መልሶ ይለዋል። ስለዚህ ሙሉ በሙሉ ያለ ይሄ ሁለቱ ሐሳብ አይገጭባችሁ? እሺ። ጥሩ ያው ጥያቄ አንድ ነው ወይ ብዬሽ ስጠይቅ አው ብለህ ነበር። እሺ ይሁንልህ፣ ችግር የለውም መልስላለሁ። አው ትክክል ነው። ያ እዛ ያለበት ምክንያት ለምን እንደሆነ ላስረዳ ሱብሃነ ወተዓላ ቆይ ላውጣልህ። ቀላል ጥያቄ ነው የጠየቀው። በነገራችን ላይ ጥሩ ጥያቄም ነው፣ ግን ጥያቄህን አንድ ለሌላ ጊዜ ስጠይቅ ሰብሰብ አድርገህ አንድ ላይ ብጠይቅ ጥሩ ነው። እሺ የአላህ በመረጃ ላሳየህ ብዬ ነው እንጂ ቀላል ታውቃለህ ያንን ሱራ ስልሳ ዘጠኝ ቁጥር አርባ ላይ ያለውን እስኪ ማስረጃውን ከፍታ ምን ነው ይታያል።

ስለዚህ የተከበረ የመልክተኛ ነው ሲል፣ መልክተኛ ማለት ከማን ነው የሚላከው ብለን ስንል ከአላህ የሚላክ መልክተኛ ነው። ቃሉ የአላህ ቃል ሲሆን መልክተኛው ደግሞ የአላህን ቃል ይዞ የሚመጣ ነው። ለዛ ነው ቀጠልና፣ ምን አለ? ወማ ሁወ ቢቀውል ሻዒራ፣ ይሄ ቃል የገጣሚ ንግግር አይደለም ማለ፣ ቀሊለ ማ ትእሚኑ፣ ተግባባን። የመልክተኛ ነው እንጂ የገጣሚ አይደለም ማለት። ከዛ ቀጠለ፣ ወላ ቢቀውል ካሂን፣ የካሂንም ወይ ደግሞ የጠንቋይም ንግግር አይደለም የመልክተኛ እንጂ ማለት፣ መልክተኛው ነው ይዞ ይመጣል እንጂ ከአን ዝም ብሎ የሚናገረው መልእክተ ጠንቋይ የሚናገረው አይደለም ማለት። ስለዚህ ከተለን ታዲያ ከማን የመጣው ይህ ንግግር ብለን ካለን ተንዚሉ ምን ረቢ ልዓለሚን ከዓለማቱ ጌታ ከአላህ የተወረደ ነው። ከማ ከአላህ የተወረደ ነው። ተግባባን። ስለዚህ ይሄ ቃል ላይ ደግሞ ቆይ ተረጋጋ ብራዘር። ወለው ተቀወለ ዓለይና ባዕድ ላቃዊል አለ በእኛ በዚህ ቃል ላይ ተግባባን ከፊልን ቃላት ነው። በቀጠፈ ኖሮ ሌላ ቃል ቢጨምር ኖሮ ምን አለ? ለአክድና ሚንሁ ብልየሚን በሀይልም በያዝ ነው ነበር አለ። ስለዚህ የአላ ቃል ላይ ቢጨምሩ ኖሮ ነቢያችን ስ ሰለም ምን ያደረጉ ነበር? አላ ይይዛቸው ነበር ላን ስላልጨመሩ ምንም አላደርጉ አለ። መ ለቀጠና ሚንሁልወቲን እያለ ይናገራል። ስለዚህ መልእክተኛው የአላህን ቃል ይዘው ስለሚመጡ ወደ የመልክተኛው ቃል ተባለ ማለት ነው። ከዛ አንፃር ነው የሚባለው። ከዚህ በኋላ ያው ድጋሚ እንትን የምትል ከሆነ ደብል ስታንዳርድ አድርጌ አስረዳለው ማለት ነው። እሺ ግልጽ ነው። ግን እኮ ቃሉን እና ያለህ ቃል ያለህን ቃል ይዞ መጣ ማለት አይቀልም የመልክተኛው ቃል ነው ብሎ ከሚቀመቅዙ፣ በቃ በደብል ስታንዳርድ ይግባህ። አንድ ጊዜ እንደዛ እናርገው እና ላሳየው፣ እንደዛ እንዲ ካልገባ እንዴት እንደሚገባ አሳያ። ቆይ አንድ ጊዜ እንዴት ላሳያ፣ ቀለል አድርጌ ላስረዳህ። ደብል እስታንዳርድ ሲሆን ነው ብዙ ጊዜ የሚገባችው፣ ለአይነት ነገሮች ቀላል የሆኑ ነገሮችን። እሺ ቀሊላ የምን ላይ ነበር ያልኩት? እሺ እሺ። ኦኬ ስምንት ነው አለ። ስምንት ያው እዚህ ላይ አሁን እንግዲህ እንዴት እንደምትሆን እናያለን። እስቲ ወገናችን ወገናችን እዚህ ጋር ምን ይላል መሰለህ፣ ባይብል ላይ የማቴዎስ ወንጌል ምዕራፍ 15 ቁጥር 4 ላይ እግዚአብሔር አለ ባዩ ማን ነው? እዚህ ጋር ስፔስ እግዚአብሔር ተረጋጋ፣ ተረጋጋ። እግዚአብሔር አባትህና እናትህን አክብር፣ ደግሞም አባቱ ወይም እናቱን የሰደበ ፈጽሞ ይሙት ብሏል አለ። ያለው ማን ነው? እግዚአብሔር ልባ አሉ። ማርቆስ ላይም ባዩ ማን ነው? እግዚአብሔር። እዚህ ጋር ደግሞ መጣና የማርቆስ ወንጌል ምዕራፍ ሰባት ቁጥር አስር ላይ ሙሴ አለ አባትና እናትን አክብር፣ ደግሞም አባቱን ወይም እናቱን የሚሰድብ ፈጽሞ ይሞት ብሏልና አለው። አሁን ጥያቄው ባዩ ማን ነው? ነው ቃሉ የማን ነው? ንግግሩ የማን ነው? መልስልኝ። የማንን ንግግር ሙሴ ብሏል ነው አለ? እዚህ ይቅርታ፣ እዚህ ጋር ሙሴ ነው የሚለው። ሙሴ ደግሞ ሙሴ እኮ እግዚአብሔር ያለውን ያለው ነው ነው ያለው። ለምን ሙሴ ብሏል አለ? ሙሴ የሙሴ ንግግር ነው ይቅርታ፣ አይደለም ሙሴ ነው የሚለው። ብሉአልና እግዚአብሔር ብሉአልና ያ እኮ ብሉአል። እዚህ ጋር ብሉአል የሚለው እግዚአብሔር ነው። እዚህ ጋር ሙሴ ነው የሚለው። ማን ነው የሚለው? የማን ንግግር ነው? ንግግሩ የማን ነው? የእግዚአብሔር ሙሴ ነው የሚለው። እዚህ አየህ። ለራስህ እንዴት ነው ለራስህ ሲሆን፣ እንዴት ለእግዚአብሔር ምናምን እያልክ ታመቻመቻለህ። በቃ መልሱ ግልጽ ነው። ተመልሶላል። አሁን ሁለተኛ ጥያቄ ካለ ጠይቅ። ሌላ ከጠይቅ ሁለተኛ ጥያቄ ደግሞ ማለት ነው። ግድ ለማመር ነው እንዴት ነው ቁርአን ይወረደላቸው አቤት ለነቢዩ መሐመድ እንዴ ነው ረድላችሁ? እሺ ላሳየህ፣ እንዴት እንደወረደላችሁ ላሳየህ። ኦኬ ለምን አሳያለሁ? መልስላለሁ፣ በቃ ልመልስልሃለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ዘንድ በጅብሪል ዐለይሂ ሰላም አማካኝነት ቁርአን እንደወረደላቸው ቁርአኑ ራሱ ይናገራል። በሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ ቁል መን ካነ አዱ ወል ጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ

አዎ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን እንዲጽፉ እያደረጉ ይጻፍ ነበረ፣ ቁርአን ነቢዩ በነበሩበት ዘመን ላይ። እሺ።